ጉርጉር ዛሬ ደግሞ ባህረጎች መጥቻለሁ ማለት ነው። እንግዲህ እነ ኤፉ ነናቱ ተመልሰዋል ማለት ነው። ያፌት ከሞተ በኋላ አይተናቸው አናቅም። ተፈጸመ ብለው ነበር። ምዕራፍ ሁለት ጀምሯል ማለት ነው። ደስ የሚል ድራማ ነበር። ልባችንን በጣም ያንጠለጠለው ማለት ነው። ደስ የሚል ነገር ነበር ያየንባቸው እና አሁን ደግሞ ወደ ነበሩበት ተመልሰውልናል። ግን ሉኒት በስተመጨረሻ ያች ሞል ቃቃ ያች ደል ቃቃ ናት ወይ አሁን ላይ ግን የሰውን ልጅ አያችኋ፣ ያገኛል፣ ያጣል፣ መውደቅ መነሳትን ያለ ነው በሰው ልጅ ላይ እና ኑሪትን አሁን ሳያት እና በፊት የነበረችበትን ስታመዛዘኑት አንድ አይደለም ማለት ነው። አግኝቶ ማጣትም እንዳለ ሆኖ ማለት ነው። አያችሁ እላይ ነበረች፣ አሁን ደግሞ ዝቅ አድርጓት ገነት ላይ ሆናለች ማለት ነው። ሰላም ጤና ይስጥልኝ፣ ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ጀላችሁ የመጣሁት ነው ኖላዊቶች

ሰውና የፍየ ወደኛው ተመልሰዋል። በጣም ደስ የሚል ና ብዙ ነገር ያየንባቸው የኔ ድምቀቶች ማለት ነው። በጣም ተወዳጆችን ይዤላችሁ መጥቻለሁ። እንግዲህ ኤፉ ልጇን አታለች ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ኤፍራታ እርጉዝ እንደነበረች በጣም ብዙ ነገር እንደደረሰባት አይተን ነበር በፊት ላይ ና እሱን እሱን ተፈጸመ ተብለን ልጇን ከወለዴ በኋላ ከናት አልጋ ጥሩ ሕይወት እየኖሩ ነበር። ግን ያሚያም ነገር ደግሞ ያፌትና ቢኒ ከሞቱ በኋላ ሉሊትም እብድ ሆና አብዳ ጎዳና ላይ ነው የምታድረው የምትውለው ማለት ነው። እንደዚሁም ደግሞ ፅ እንደዛውናት እንደጨመረባት አቤል ከነሱ ጋር እየኖረ ይገኛል ማለት ነው። ከናት አልጋ ግን እዛ ያሁላ ነገር እንግዲህ አልፎ ብዙ ነገር አሳልፈው እንትን ብለዋል ማለት ነው። በጣም ከባድ ነው ብቻ ግን የሰው ልጅ ያገኛል ያጣል። እንደዚህ ነው እና የወይዘሪት እንትና ማለት ነው ገነት አሁን የቤተ መቤኩና ከልጆቿ ጋር ከኤፉ እና ከናቱ ጋር እንደዚሁም ዳጊ ጋ ትኖራለች ማለት ነው ዳጊ ቤት እያጸዳ ነበር እና አቤል መጥቶ ሲረግጥበት አንተ አታጸዳም እንዴ እንዴት ጫማህን ስትሰቅላለህ እኔ እያጸዳው በማለት እየተጨቃጨቁ ሁለቱ ይገኛሉ ማለት ነው ገነትም ስትመጣ እንግዲህ አቤል መጥረጊያውን ተቀብሎ መውሎን ይጀምራል ማለት ነው እንዴ ምን መሆንህ ነው እያለ ይጠይቀዋል ማለት ነው። ምን ሆንኩኝ እንዴ ይለዋል ማለት ነው። እሷም ደግሞ ለዚህ ለልጅ ለምን ብር ትሰጣታለ? ደግሞ ወንድሟ አስጠንቅቆናል እቤት ትብላ ብሎ እኔለወ እያልሽ ትነግረዋለች ማለት ነው። በዚህ ሰዓት ላይ እንግዲህ የምናምናቸው ሰዎች መከዳት እንዳለ ነው ነገር ያቸዋለሁ ማለት ነው። ኤፉዬ በጣም ብዙ ነገር ያሳለፈ ናት ማለት ነው። ያፌት እንደዛ እያሰቃየ በጣም ብዙ ብዙ ነገር አድርጓት ነበር ማለት ነው። ያንን ያንን ረስታ እንግዲህ ወደ ከናታል ጋር ተጋብተው ነበር ማለት ነው። ናታል እና እሷ ወልደው ከብደው ያን ሁሉ መከራ አሳልፈው እዚህ ደርሰው ነበረ። አሁንም ትንሽ ተኮራርፈዋል ማለት ነው። ግን ቢኮራረፉም የኔ ናታል የኔ ኤፉ እየተባባሉ የኔ ጨረቃ ጨረቃ ተመልሳለታለች ማለት ነው። እነሱ እንግዲህ ድራማቸው በጣም ተወዳጅ ነበረ በደህናው ጊዜ። አሁንም ደግሞ ተወዳጅ ናቸው። በመመለሳቸው በጣም ደስ ብሎናል ማለት ነው። እናም ደግሞ ጽዋን በጣም ታሳዝናለች። አሁንም ቢሆን ቢኒን እያስታወሰች ልትረሳው አልቻለችም፣ ከህይወቷ ልታወጣው አልቻለችም ማለት ነው። መጠጥ እየጠጣች እንግዲህ ቁጭ ባለችበት እቤትም ከሁሉም ጋር እየተገለማመጠች። አሁን እነ ገነት የሚኖሩት ጥሩ ኑሮ እየኖሩ ይገኛሉ። ገነት እና ዳጊ ማለት ነው። ድሮ ላይ የምናውቃቸው ሚስኪኖች፣ ሳምሰው ቤት አቅርቅራ መሰራ ነበረች እና ያንን ህይወት እንግዲህ ወይዘሮ አልማዝ እያለች ሉሊት እንግዲህ በማበዷኔ በጣም ገርማኛለች ማለት ነው። ሉሊዬ እንግዲህ አብዳ ራሷን ጥላ ብስቁልቆል ብላ ጎዳና ላይ ጨርቋን ጥላ እብድ ብላለች ማለት ነው። እንግዲህ የእሷ ነገር ታውቃላችሁ። ብቻ ሁላችሁም የሉሊት ነገር፣ በፊት የነበረችበት ነገር በጣም ሁላችንን የሚያሳስበን ነበር። አሁን ላይ ደግሞ እና ሉሊት አያችዋ። አግኝቶ ማጣት አለምላችሁ፣ ለዚህ ነው። እና በጣም ትመጻደቅ ነበር። በዛ ላይ ሀብታም ሀብታም ነበር ነበረች። የዛሬ ና ያርገው ሰው ቤትም ብንኖርም ከያፌት ጋር ብዙ ነገር ሰርታለች። እና ብዙ ብዙ ነገሮችን ሰርታ እዚህ በመድረሷ ሁላችንም አይተናል ማለት ነው። ወይዘሮ ዘሮ እንትና ደግሞ ገነት አሁን ላይ ምግብ እየወሰደችላት ትገኛለች ማለት ነው። እዛ ምክንያቱም ወደ ቤት መምጣት አትችልም። ሉሊት ማለት ነው አብዳ ስለነበር ስላለች እብድ ሆናለች ማለት ነው። ዩክሬዚ ሰው ውጭ ላይ ነው፣ ጎዳና ላይ ነው ያለችውና ገነት ምግብ እየወሰደ የምታቀብላት እሷ ናት ማለት ነው ነሷ እናቱና እንግዲህ ኤፉዬ በልጃቸው ሐዘን መራራ ሐዘን ቤታቸው ውስጥ ስለገባ ኤፉ በጣም ምርር ብሏት እያለቀሰች፣ ያው እናትነትን ታውቁታላችሁና ወደ መቃብር ቦታው ሄዳ እያለቀሰች ምን ነው ባንተ ጨከኑብኝ እያለች በልጇ ሞት ተጸጽታ ታለቅሳለች። ታቃላችሁ፣ በጣም ብዙ ነገርን ያሳለፈች ናት ኤፉዬ። ከዛም አሳልፋ ቤተሰቦቿን በሞላ ቤተሰቦቿን ወንድምና እህት ከሌላ የሚወለዱትም እነሱም በሙሉ ተዋውቃም ነበር ማለት ነው። አሁን ላይ ደግሞ ቤት ውስጥ ያው የሚኖሩት እነሱ ብቻ ናቸው። ዳጊና ገኒ እንግዲህ አብረው እየኖሩ ይገኛሉ በነ ኤፉ ቤት ደስ የሚል ህይወት ይኖራሉ ማለት ነው። አዝንተኛ ስለሆኑ አሁን ሁሉም ጥቁር ለባሽ ሆነዋል ማለት ነው። በኤፉሊሽ ሞት በጣም አዝነዋል። ያፌት እንግዲህ በመሞቱ ታውቃላችሁ፣ ያ ሁሉ ሴራ ሲሮ ያፌት ሙቶ ነበር ማለት ነው። ናታልም ደግሞ ጨረቃውን በስተ መጨረሻ ምንም ተገፍተው ምንም ያ ሁሉ ስቃይ ፈተና፣ መሰናክል አልፈው አብረው ወልደው ከብደዋል ማለት ነው። ቢኒም አስመሳይና ከዳተኛ ስለነበር ይሄ ተንከሲስ ማለት ነው እና እሱም ያው ፅ እንደምታቋት፣ ፅ በሱ ላይ ያላት ነገር በጣም ከባድ እምነት ነበራት ማለት ነው። በሱ ተማምና እንደምትወደው እንደምታፈቅረው ሁላችን እናውቃለን። እና እሱን ካጣይ ጀምሮ ጨርቋን ጥላ አብዳ ነበር ማለት ነው። ጎዳና ላይ ነበረች። ከዛም በኋላ ወደ ቤቷ ተመልሳ፣ አሁን ላይ ደግሞ የምትበላው የምትጠጣው ውጭ ነው የምታድረው የምትውለው ማለት ነው። አሁን ላይ ግን በሄደችበት በዛው እንዳመሸሽት እንድታገተች እያይተናታል ማለት ነው። ጽወን ናቱ እንግዲህ እፉን አታ ኩርፊ እኔናንቺ እዚህ ጋር ይብቃን ኩርፊያችን፣ አንድ ላይ መሆናችን እያለ ይህም መሆን ስላለበት ነው ዳጊ እያለው ለዳጊ ና አቤልም ውጭ ቆይተው ጽን ሊፈልጉ ሄደው ነበረ አተዋት ማለት ነው። አላገኛቸዋትም ወይ ብሎ ሲጠይቃቸው ናታል አላገኘናትም የት እንዳለች ብሎ ይሉታል ማለት ነው። ናታልም ደግሞ ኤፉ ጋር እያወራ ነበርና ከዛም በኋላ እንትና አቤል በጣም ደስ ብሎኛል ከኤፉ ጋር ስለሆናችሁ ብሎ ይላቸዋል ማለት ነው። መሆን ስላለበት ነው ብሎ ናታልም መልስ ይሰጣል ማለት ነው። አንትናም ደግሞ የኔ ናታል እያለ ተጠይቀዋለ ማለት ነው። ከዛ እሱም ደግሞ ወይ የጨረቃ እዚህ ታመጣት አለሁ ወይ አድል ብላ ትለዋለች ማለት ነው። በትክክል አመጣት አለሁ እንግዲህ ብሎ ሂዷል። እኔ በቃለው ከማንም ሰው ጋር መጓዜን አቁም ያለው ራሴን ኝ መጓዘው እያለ እንትናም ደግሞ መንገዱን ይቀጥላል ማለት ነው። በነገራችን ላይ ናታልን ታውቁታላችሁ ሁላችሁም ማለት ነው። ለእሷ ያለው አመለካከት ለሰይፉ በጣም ከባድ። ያን ሁሉ እንኳ ጊዜያት አብረው ነበሩና የሆነ ሰዓት ላይ በቤዚ ምክንያት እንትን ብለው ነበረ። ያ ያ ነገር ቤዚም የራሷን ሕይወት ጀምራለች ማለት ነው። የሉሊት ደግሞ እያሳዘነች ሉሊት ነች ማለት ነው። ሉሊት እንግዲህ ያው እንደምታውቋት ሴረኛ አስመሳ የነበረች አሁንም ትድናለች ብዬ ከዚህ ህይወት ትወጣለች ብዬ አስባለሁ። ወደ ነበረችበት ትመለሳለች ብዬ ተስፋ አድርጋለሁ። ምን እሷ ብቻ ጺም እንግዲህ ብዙ ነገርን ሰምታ የአባቷ መሞት እንደዚሁም ደግሞ ቢኒን የምትወደውን የምታፈቅረው ልጅ ሲከዳት እሱ እንደሞተ ነው ያየ ነው ማለት ነው። እና እሱን እያስታወሰች አሁን አይምሮዋ ብዙም ልክ ሰላም አይደለች። በጣም መጠጥ እየጠጥ ወጣች እንደዚሁም በቃ ራሷን እንትን እያለች እየጎዳች ነው ማለት ነው። አቤልም ከስር ከስሯ እየሄደ አይዞሽ በማለት ከጎኗ ቁማል ማለት ነው። ከጽጎን ገንም እዛ ቤት ውስጥ እሰራለሽ ምግብ ላቅርብልሽ ወይ እያለ ስጠይቃት የምን ምግብ ሸተብሽ ተብ እያለች ትጠይቃቸዋለች። ጭራሽ እንግሊዘኛ ለምዳን የመጣችው ገስ እና በዛ የተጨቃጨቁ ብር ካለስጠኝ ብላው አቤልን ተቀብለው ተውጣልሽ ማለት ነው። ገነትም ደግሞ ለምን ትሰጣታለህ ብር ወንድሟ እንዳ የከለከላትን ብር አንተ እንዴት ትሰጣለህ ብላ ትቆጠዋለኝ። እሷ ምንም ነገር እንድታጣ አልፈልግም እያለ አቤልም እንትን ይላል ማለት ነው። ታወቃችሁ ካሰባችሁ ከዚህ በፊት ለማስታወስ ያህል በጩቤ ወክታው ነበር ማለት ነው። እና ያያ ነገር ደግሞ አሁን ላይ ወደ ኋላ ተወት አድርገው አብረው እየኖሩ ያፌትእና ቢኒ ከሞቱ በኋላ ያፌት ነበር ሲያሳድዳቸው የነበረው በነገራችን ላይ እና አሁን ጥሩ ጊዜ እያ እየኖሩ ነበር ትልቁ ቤት ገብተው እና አሁን ከዛም አልፈው ደግሞ የኤፉ ልጅ ከሞተ የናታል ና የኤፉ ልጅ ደግሞ ስለሞተ በጣም አዘንጎርቷቸዋል ማለት ነው በጣም ልባቸውን ሰብሮታል ማለት ነው ምክንያቱም ኤፉ በጣም ስትመኘው ከናታል ልጅ እንዲኖራት ትፈልግ ነበር ማለት ነው። አብረው እንዲኖሩ ትፈልግ ነበር። አሁንም እየኖሩ ነው፣ ግን ከልጃቸው ጋር ደስ ብሏቸው አይተነዋል። ክፍል አንድ ላይ ማለት ነው፣ ምዕራፍ አንድ ላይ ነው ምናምን ታይቶ ነበረ። ያ ስለተፈጸመ ይህንን ጀምረዋል ማለት ነው፣ ምዕራፍ ሁለት ተጀምረዋል። ብቻ ሐረጎች ደስ ይላሉ፣ ደስ የሚል ነገር አላቸው ማለት ነው። ግን አያችሁ፣ የሰው ልጅ ያገኛል ያጣል እና እኛ ሰዎች እንደዚህ ነን፣ መጨረሻችንን አናቀውም ማለት ነው። ሉሊት እንግዲህ በጣም ትመጻደቅ ነበር በጣም በጣም በጣም ሀብታም ሀብታም ያጫውታት ነበር ሰውን ዝቅ ታረግ ነበረ እና በስተመጨረሻ እንግዲህ የማይሰራው የለም። ቻ አስመሳይ እንደዚህ ሁና ቀርታለች ማለት ነው። ገነትም ደግሞ ከዛ ቤት ሰራተኛ ብትሆንም በጣም ብዙ ነገርን የተገፋይናት በጣም ብዙ ብዙ ነገርን እንትን ያለች ናት ማለት ነው። ያያ ነገር እንግዲህ ተረስቶ አሁን ላይ ደስ የሚል ህይወት እየኖረ ትገኛለች ማለት ነው። በጣም ደስ የሚል ህይወት እየኖሩ ይገኛሉ ማለት ነው። በዛ ሰዓት ላይ ግን ማንም ሰው ባልነበራት ሰዓት ብዙ ስቃይ ያሳልፋለ ፉም ስቃይ አሁንም ስቃዋ አልበዛም ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርግ። ወዳቸዋለው ባይ ባይ